የፕሮግራማችን ፕሮግራማችን ቤተሰቦች ያው እንግዲህ ያው መቃብሩ ደርሰናል

ቡፌ ፕሮግራማችን ቤተሰቦች ያው እንግዲህ፣ መቃብሩ ደርሰናል፣ እዚያ አይተናታል። እንግዲህ ወደ ውስጥ እንገባና ከዚህ ጀርባ ጫካ አለና እዛ ውስጥ ነው ያለችው። እዚያ አካባቢ ማይተናት ነበር። ወደ ውስጥ በጣም ብዙ ሰፊ ነው። ወደ ውስጥና ወደ ውስጥ ገባ ብለን ያለውን ነገር እናያለን። እንግዲህ ያው አንተ ዝግጁና ውድ ቤተሰቦች ዝግጁ እንግዲህ አድማጭ ተመልካቾቻችን እስከ ዝግጅታችን ድረስ አብራችን ቆዩ። እንግዲህ ቤተሰቦች ያው ያለውን ነገር ውስጥ ወደ እናያለን። እንግዲ እንግዲህ ሌላ ናት አለች የተባለችው በጣም አደገኛ ነች። ግን ለምን በሃይማኖት በእምነት እንትኖች ቢታገዙ ከዚህ ነገር መዳን ይችላሉና እንደዚህ በመለከፍ ምናምን ነው እንደዚህ የሚሆኑት። ግን በሚያስደንቁ ሁኔታ ግን በጣም አደገኛ ያደርጋቸዋል። ውድ ቤተሰቦች እንግዲህ ወደ ውስጥ እንግባና እናየዋለን። አይሻልም አሁን ቶሎ ብንገባ ይተሻለን አየታች? አካባቢ በጣም ጫካ አለ፣ እዛ ነው የሚሆነው። ያስፈራል። በጣም አየዋ፣ አለ ትክክል። ጉበለታች ይመስለኛል። እና ገባ ብለን ቶሎ ብናይ አይሻልም? እና እንደዚህ ብንገባ ይሻላል። እንግዲህ ያው ታች ነው ይመስለኛል ጫካው፣ እንግባ። ትንሹ መቃብር ነው እዚህ ጋ ያለው። በጣም ትልቅ ሰፊ ነው ታች ያለው። አሁን እንግዲህ እዛ ሄደን ይሄ ከዚህ ጀርባ ነው ቹዴ፣ ፕሮግራማችን ቤተሰቦች እንዴት ናቸው? ሁላችሁም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ያው ባለፈው የተመለከታችሁ ቪዲዮ አለ። አሁን ደግሞ ሌላ ቦታ ተገኝቻለሁ ማለት ነው ከጓደኛዬ ጋር እንግዲህ ያው ያየነው ነገር አለ መቃብር ቦታ ሄደን ነበረ። ሌላ ቦታ ማለት ነው። ወጣ ያለ ቦታ ነበረ። እንግዲህ እዚያም ቦታ ላይ አንዲት ልጅ አግኝተን ነበር፣ ውድ ቤተሰቦች ያው እንግዲህ በመቃብር ቦታው ጀርባ ነው። አረለ ልጅቷን የተከታተልናት አይተናት ነበረ። እንግዲህ አወጣ ብለን ያው በቪዲዮ መልክ ደግሞ ገብተን ከእናንተ ጋር ያለው ነገር ፈልገናት ያው ልናይ ነው ማለት ነው። ውድ ቤተሰቦች ምንድን ነው የሚሆነው፣ እስኪ ምን እየተካሄደ ነው ያለው የሚለውን አብረን እናያለን። ያው እንግዲህ እነዚህ ፍጥረቶች እዚህ ጫካ ውስጥ ይኖራሉ ብለን እናስባለን። ግን ዛሬ እንደድል አንድ እናገኛለን ብለን ተስፋ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ከቆያችሁ በጣም የሚያስገርም ፍጥረት ይህኛው ነው። በቃ እዚህ ውስጥ ነች። ቤቱም ራሱ እዚህ ያለ ታውቃለህ። አሁን እዚህ ጋር ምንም ድምጽ ሳናሰማ እንገባለን። ውድ ቤተሰቦች አይተናት ነበረ ከዚህ በፊት መተን እዚህ ነው ያለችው አምልጣናለች። አሁን ግን እዚህ ነች ያለችው። እንግዲህ አብረን እናያለን ማለት ነው እና እስኪ ማግኘት ይህ በጀርባ በኩል ነው። እዚህ ጋ ብዙ መቃብር የለም፣ አለፍ ብሎ በጀርባ በኩል ነው ያለው። ግን አሁን እዛም ታውቃለህ አሁን እነሱ የሚኖሩት የሞላ ቦታ ላይ ነው ታውቃለህ ሰው አይመላለስም ነው የሞላ መቃብር ያለበት ቦታ ላይ ሰው ስለማይመላለስ እዛ አካባቢ ነው የሚሆኑት እኔ ገር ምን ያለኝ የሚገርም ነገር ማለት ነው እኔ መሬቱ እሾሃለሁ ታውቃለህ በጣም እሾሃለሁ ግን ያ ነገር ምንም በቃ እንትን ሳይላት ነው ማለት ስፒዷ፣ በእጇ ነው የምትሄደው አይወጋት። እኔ እንጃ የሆነ መፈጠሪ ስም። በዛ ደረጃ እንኳን ማንም ሰው ሊሄድ ቢል መሄድ አይችልም። እና ይሄ የልምድም አደለም የሆነ በቃ የሆነችው ነገር አለ ታቃለ። ይህ ያጋንን ትልክፍት ይመስለኛል እንደኔ ማለት ነው። ግን አሁን ሰውን ቢሆን እኮ ከተተናኮላቸው መጉዳታቸው የማይቀር ነገር ነው። እኔ ባየሁትና ያዩም ሰዎች በነገሩ ሰው ሊጎዱ ይችላሉ እንደዚህ አፈርም የሆነ የሆነ አፈ የሆነ አንተን የሚያደነዝዝ ነገር ሊበትኑብህ ይችላሉ። ብዙ ነገር ያደርጉኋል። እና ብቻ ወጣ ያለ ነገር እኔ የሆነ ጊዜ አይተዋል። አይደለ ባለፈው እንዴት እንዳረገች በቃ እንደዛ ማለት ነው። የሆነ ሰው አብሮ ከሌለ እዛ ቦታ ላይ ተገኝተህ ትቆያለህ። መሄድ አትችልም። ያኔ ጥቃት ሊደርስብህ ይችላሉ። የሚገርም ነገር ግን ከሰው ጋር አይደለም። ማህበራዊ ህይወታቸው ከጅቦች ጋር ጅቦች ጋር ግንኙነታቸው ፋሚሊየር ናቸው። በቃ የሆነ ማለት አንድ ላይ ነው። በቃ የሚያሳ እንትናቸው ህይወታቸው የተገናኘ ነው፣ የተቀናጀ ነው። ስለዚህ በቃ ስ በጣም እኔ ሪል እንደዚህ እስካይ የእውነት በጣም በጣም ጓጉቻለሁ። በጣም ደግሞ የሚያስደነግጥ የሚያስፈራም እንትን አላቸው። በጣም ነው የሚያስፈራው፣ የሚያስደነግጡት። ለምን መሰል አሁን ለምሳሌ ሰውን ልጅ የምታይበት ባህሪ አለ። ግን እነሱ ሰው ነው ስታያቸው፣ ሰው ናቸው። ግን ከሰዊነት ባህሪ ወጣ ብለው ነው የምታየው። ለምሳሌ አረማመዳቸው፣ የፊታቸው ሪያክሽን የሆነ ቀርበ ስታያቸው የሆነ ነገር እንዳለ የሆነ ነገር እንደሆኑ ትረዳለህ። የሆነ የሚያስፈራ ነገር አላቸው። ለሆነ አንተ ደንዝዘህ ደርቀህ እንድትቀር የሚያደርጉበት ነገር አለና ብቻ ለየት ያለ ነው። እስኪ ቆይ ቆይ እስኪ እዚህ አልነበረ ቀስ ብለን እስኪ አሁን እዚህ ጋር ድምጽ መሰማት የለበትም። እነዚህ በባህሪያቸው በቀላሉ ሊጎዱ ይችላሉ። ከፈለጉ ለምን እንኳን እንጂ ባረለም ውሻ ራሱ እኮ ሊጎዳ ይችላል እኮ። ማለት ከሰው ልጅ ኔቸራቸው አፈጣጠራቸው ለየት ያለ ነው። ፍርሃት እንዳለ ሆኖ በድንጋጤ የሚያደርጉት ነገር ይኖራል። እና ብቻ እስኪ ረጋ ብለን ብንሄድ አሪፍ ነው። ምንም ያን ያህል እንትኑ ሳይሆን ለማየት በጣም ጓጉቻለሁ። በቃ እነሱን ለማየት ተፈጥሯቸው፣ ለማህበረሰባችን፣ ለተመልካቾቻችን ለማሳየት በጣም በጣም በጣም ጓጉቻለሁ። ቆይ ግድ የለም እስኪ እኔ ትንሽ ጠጋ ብዬ ልመልከት እና ለምን የሁለታችን ኮቴ ከተሰማ ችግር ነው። ሊስ የመስማት አቅማቸው ደግሞ በጣም ከባድ ነው። ለምን እኔ በሚሄድበት ሰዓት ድንገት ነው፣ ድምፅ ስትሰማ ከርቀት ዙም አድርገን ነበር የወሰድ ነው። ግን ስልብ ነው ስፒዳቸው በሆነ ቅያ ውስጥ ይገቡባል። በቃ ማለት የነሱ ነው። ኦሬዲ ጫካው የነሱ ነው፣ ተቆጣጥረውታል። ታውቃለህ። እና እስኪ እኔ ግድ የለም ትንሽ ወደፊት አይችል እንመለስ እስኪ ይሄ ብላ አትዳፈር። ወደፊት አትጠጋ። ድምፅን ከፍ አርጋ አትናገር። አሁን ዋናው በካሜራ ከርቀት ቀስ ብሎ ይወሰዳት። ቆይ ቆይ፣ ለምን ድምፅ ከሰማይ ስለሚሸሹ ነው። ቆይ አሁን ይህ እኮ መሬቱ ነው ድምፅ ያለው ታውቃለህ። ናና በእናትህ፣ አይተናታል። ና ናና፣ ከዚህ ጋር ውሰድ፣ እያየችን ነው ይጠቅማል ተብላ እንቅስቃሴ ስለምታደርግ ችግር የለውም። ተመልከት፣ ተመልከት፣ ተመልከት፣ ተመልከት፣ ተመልከት፣ ተመልከት፣ ተመልከት። እያየ ነው። አየህ አየህ፣ ተመልከት፣ አትንቀሳቀስ። ሰማኛ ለ ከሰሙን ይብልት ትሄዳለች። እስካሁን የለፋልበት ነገር ገደል ነው የሚገባው። አንተ ቀስ ብለህ ተንቀሳቀስ። ካሜራማኑ፣ ቀስ ብለህ እንሂድ፣ ቀስ ብለህ ተንቀሳቀስ። እናተ ድምጽ ከሰማች ተስፋ አያርን። ድምጻችን ስትሰማ ቀጥ ስትል ያርሞቻችን እኮ ነው የሚያሰማት። አያያት ነው መያዝ አለብን። እችን ዛሬ መያዝ አለብን፣ ግድ የለን

ተው፣ ተው፣ ተው፣ አትንካት! በቃ ተው፣ በፈጣሪ አንተ አታገዘኝ እንዴ? ምኑ ነው? እሽ፣ እሺ፣ በቃ ይውልሽ። ያመሃል እንዴ? ሰው እኮ ነች። ቆይ፣ ቆይ፣ ቆይ፣ ቆይ ይውልሽ እዚው ጅብ አይደለም ለኔ፣ ጓደኞቼ ናቸው እኮ፣ ግን ከሰው በላይ እነሱ ናቸው ለኔ ያሉ እዚያ ቀድሜ ያገኘኝ ቦታ አለ። እ የምኖረው ከነሱ ጋር ነው፣ እነሱ ናቸው ያሉ እነሱ ናቸው ካጠገብ ያሉ። ሌላ ሰው ማንም እንደሌለ፣ እነዚህ ጓደኞች እነዚህ ጓደኞቼ ናቸው። ምን ማለት እዛ ቅድም ያገኘ ቦታ ከነሱ ጋር ነው የምኖረው። እነሱ ናቸው አጠገብ ያለው፣ ሌላ ሰው የለም በቃ

እኔ ታውቃለህ የክፍለ ሀገር ልጅ ነኝ። ገጠር ነው ተወልጄ ያደጉት። ቤተሰቦቼ ለነሱም ለራሴም ህይወትን ለመቀየር ወደ ሌላ ሀገር ልሊኩን ብር አዘጋጅቶ ሰጥቶኝ ነበር። እነሱ እንደፈለጉት አልሆንም፣ እኔም እንዳሰብኩት አልሆንም። ቤተሰቦች ገጠር ነው ያሉት፣ አላቅም። እንደዚህ ሆኜ እንዲያውኝ አልፈልግም። ምክንያቱም እነሱ እኔም ሰርቼ ለነሱ ጥሩ ህይወት እንደማኖር ነበር የሚያውቁት እኔም የተሻለ ቦታ ደርሼ የተሻለ ነገር ታገኛለች ብሎ ነው የሚያስቡት እና ቤተሰቦች አያውቁም፣ እንዲያውቁም አልፈልግም። እኔ ወደዚህ የገባሁት ወደ ውጭ ሀገር ለመሄድ ነበር፣ ውጭ ሀገር ለመሄድ መንገድ ላይ ብዙ መከራ አጋጠመን። ወደ ሳውዲ ነበረ በበረሃ ማለት በህገ ወጥ። ከዛ በኋላ በጣም ያስጠላል። በጣም ከባድ ነበር። እኔ በጣም ብዙ መከራ ነው ያጋጠመኝ። ብዙ ችግር ነው ያጋጠመኝ ማለት ልክ ከኢትዮጵያ እንደወጣን የተለያዩ መንገድ ላይ አብረን የተጓዝን ናቸው ልጆች። አብሶ ሴቶች በጣም ብዙ ነገር ነው ያጋጠማቸው። ግማሹ ሞተዋል፣ ግማሹ ተደፍረዋል። በጣም ብዙ ሰው ነው የቀበርነው። እኔ በቃ በዛ ምክንያት ነው እዚህ ውስጥ የገባሁት። አይምሮ ወይም የተነካ በዛ ነው ማለት። ለረዥም ሰዓት ሰው እየቀበርን ነበር ያለፍነው ማለት አብረን የሄድነው ልጆች እዛ እየሞቱ ደላለው በእንትን አይሰጥም ቀብሮ ምናምን ነውሚያንፎ በጣም ብዙ ስቃይ ነው የደረሰብን። ከዚያ ብዙ ጓደኞች ሞተዋል። ተቀብሮ ማንተተናቸው ነው ያለፍ ነው። እኔም እግዚአብሔር ያው በህይወት አለው እንጂ አይምሮዬ እንደምታይ ነው። በጣም በሳይትነቴ በጣም ነው የተጎዳሁት። በጣም እንደዚህ በትንሹ ጥቃት አይደለም፣ በጣም ይዘገድናል። እኔ እንዴት አድርጌ ላስረዳ? እንዴት ልንገርህ? እና በጣም ከባድ ነው። እኔ ቤተሰቦቼ እንዲያውቁ አልፈልግም። ያው ከእንደዚህ አይነት ሰው ጋር ነው የምኖረው። ምን ያደርግላቸዋል? ለእኔ ሰው ናቸው። ያው ለአንተ ግን ሰው አይደሉም። እኔ ያው ከነሱ ጋር ነው የምኖረው ጫካ ውስጥ ማለት እኔ እኮ ሰው አልነካም፣ እን ሰው ፈራለሁ። በቃ እኔ በሰው ብዙ ነገር ስለደረሰብኝ አዎ፣ አልበቂ የሳውዲ መቃብር። ማለት እኔ ስራም እኮ በአጋጣሚ ነው የሆነ ጊዜ ሲሻለኝ ነው እንጂ እኮ አይምሮ ልክ አይደለም። እኔ መንገድ ላይ ሰው እየቀበርን ነው የምንሄደው። በቃ እኔ ሰው እሄዳለሁ መቃብር ቦታ እየቀበርን እየቀበርን እዛ ቦታ ነው የተለከፍኩትን በቃ እስከ ሴት አሰሪዬ ጠፍቼ ይሄዳል። ሁሉላይ ጠፍቼ ለምን እኔ ስለምፈጥን እዛ ጠፍቼ ሲሄድ መቃብር ቦታ በቃ ይመቸኛል። እዛ ከነሱ ጋር መሆን ይመቸኛል። ከነሱ ጋር መዋል ይመቸኛል። ከዛ አሰሪዬም እያሳደደኝ እያሳደደኝ ይመጣል የአሰሪዬ ልጅም ሊደፍረ ይሞክር ነበር፣ እና ብዙ ጊዜ በቃ እኔ እዛ ነው የምሰቃየው፣ እዛ ነው የተደፈርኩት፣ የተለከፍኩትም እዛ ነው። መንገድ ላይ ሰው እየቀበርን እህቶቼን ቀብሬ ያለው ወንድሞቼን ቀብሬ ያለው በጣም ብዙ ሰው ስለቀበርኩት በቃ እኔ መቃብር ቦታ ነው የሚመቸኝ። ከዛ አሰሪም ሰለቻት፣ በቃች ልጅ አይምሮ ልክ አይደለም፣ ወደ ኢትዮጵያ መመለስ አለባት፣ ሁሉ ላይ ትከተለኛለች እሷ ልክ ስራ ማለት እኔ ያው መንገድ ላይ እየቀበርናቸው ስለመጣን እነሱ እዛ ያሉ ይመስለኛል በቃ መቃብር ቦታ ነው የተለከፍኩት እዚያማ እነዚህ የሉም እኮ እዛ በራ ነው ሳውዲ በራ ነው እዛ ምን አለ እነዚህ አገኘኋቸውማ አገሬ ስመጣ ኢትዮጵያ ስመጣ ነው ያገኘኋቸው። ጫካ ውስጥ ነው ያገኘኋቸው። እኔ በቃ ከዚያ መቃብር ነው ደስ የሚለኝ፣ ጫካ ነው ደስ የሚለኝ። እኔ ሰውን አልነካም እኮ ያው አንዳንዴ ቅይር ሲያደርገኝ ነው እንጂ እነዛ ሰዎች ስለቀበር ሁሌ የሚመጡብኝ እነዛ ናቸው። ሲደፈሩ አይቻለሁ፣ ሲቀበሩ ስላየውት እረ ሰው አይደለም አውሬ ናቸው። ግን በቃ አይነኩኝም። እኔም እንደው ከሰው እነሱ ይሻላሉ፣ ከወንድ እነሱ ይሻላሉ። ሰው አይነኩም፣ ይመጣሉ። አዎ ከኔ ጋ ይውላሉ። እኔ ምግብ ካለኝ ከኔ ጋ ይበላሉ። ምንም አይነኩኝም። ቅድም እኮ እኔ አውቄ እኮ ነው እንዲህ እንጂ። በቃ እኔ ሰው ሳይ በቃ ፈራ። በቃ ሰው ወንድ ሳይ እኔ ያ ነገር ይመጣብኛል። እህቶቼን ቀብር ያለው ግን እነዚህ ሰው አይነኩም። በቃ ከኔ ጋር ይሆናሉ። ቀን ቀን ይሄዳሉ፣ ማታ ይመጣሉ። በቃ እዛ እኔ ስተኛ ጠገቤ ይጠብቁኛል። ሌላ ሰው እንደውም ስላሌሉ ነው እንጂ ቅድም ቢያውቅ እኮ ይበሉክ ነበር። እኔን አይነኩኝም። አንተ እኔ ስትወስድ ይበሉክ ነበር ግን ስላልነበሩ ነው። ቀን ስለሆነ ነው። ማታ ቢሆን ዙራ መቀኔ እንዲተኛሉ እነሱ ዙሬዬን ይተኛሉ። ማንም አይነካኝ በቃ ይሄ ነው የኔ ኑሮ፣ ህይወት ይሄን ይመስላል። በቃ ጫካ ነው። ሰው ያስጠላኛል። ሰው ሲመጣ ፈራለሁ። በቃ ሰው እንዲቀርበኝ አልፈልግም። ምክንያቱም በቃ በሰው ነው እንደዚህ የሆንኩት። በሰው ነው ለዚህ ሁሉ የበቃሁት። አይምሮ የተበላሸ ሰርቼ መቀየር የምችል የቤተሰቦቼ ገንዘብ ያለቀ እኔ እንደዚህ። ያንን ነገር አልፈልግም። በቃ አታንሳብኝ። መልካም ሴት ነሽ፣ ቤተሰቦችም ታገኛለሽ። እኔ ቤተሰቦቼ እነሱን ትቼ እኮ የት መሄድ አልፈልግም። እኔ በቃ ከዚህ ይወጥ መውጣት አልፈልግም። ይሄ ተመችቶኝ ነው የምኖረው። እኔ እንደፈለግኩ እኔ ምንም አለለም